ስፔሻ የ50 ዓመቱ ትውልድ እኔ ውራጅ ነው የደርጉ ትውልድ በሉት። አሁን ያለው ትውልድ ወይ አልተማረ፣ ወይ ወይ ቤተሰቡን አይሰማ፣ ወይ አያቶቹን ሄዱ አያወራ። ስለ አገው እኮ እዚህ ዋን አማራ ማውራት አያስፈልገው ነበር። ሁላችሁም አያቶቻችሁ በህይወት አሉ። አያቶቻችሁ ባይኖሩ ትልልቅ አጎቶች አላችሁ፣ መጠየቅ ትችላላችሁ። ወይ አይጠየቅም ሰው? ወይ መማር አለብህ ትምህርት ቤት ሄደ ፖለቲከኛ ወይ ፖለቲካ ውስጥ ስገባ መጽሐፍ ማገላ መጽሐፍ ቆሚ ገልብጦ ያነብሰው እኮ ነው። ፖለቲካ ውስጥ ያለው እኛ ውስጥ ካልሆነ ደግሞ ትልቅ ሰው መጠይቅ። ኦሮሞቹ አብዛኛው ታሪክ ስጠይቃቸው ምንድን ነው የሚሏችሁ? ስ ሰምታችሁ ከሆነ ሁሉ የሚሉ አጎቴ ይነግሮኛል፣ አያቴ ይነግራኛለች፣ ተጨቁነናል ይለዋል። የታለ በመጽሐፍ አሳኝ። የአንተ መጽሐፍ አላምንም፣ ደብተራ የጻፈው ምናምን ይሉና፣ ግን ምንድን ነው ሲባል ተይዲድ ሪሰርች ምን ይላሉ? አያቴ ይነግሮኛል፣ አጎቴ ይነግሮኛል። የእኛ ወይ መጽሐፍ የለም ወይ ቤተሰብ አይጠይቁም። አያቱን የናቀን ያለው እዚህ ያለው ትውልድ እውነን ለመናገር አሁን፣ ስለ ቅማንት፣ ስለ አገው፣ ስለ ኢትዮጵያ ፖለቲካ አያቶቻችሁን ብትጠይቁ ግልጽ አድርገው እኮ ይነግሯችኋል። ታቁታላችሁ። የሚጠይቅ የለም። ከአያቶቻችሁ ምታውቁ ይመስላችኋል። እንሆኑ አታውቁ ወይ ትምህርት የለም። ምን ገብገብ ያለ እውቀት ገብገብ ያለ ማለት መጽሐፍ የሚያስችል የፌስቡክ ፖስት ማንበብ የሚያስችል የሆነ ነገር የተረዳ ያስመስል አለ። ከዛ ማንን ይዘን መጣን ወደፊት ያመጣ ነው ዘመነ ካሴ። ዘመነ ካሴ በልጅነቱ ወጣትነቱ ምንድንነው ቲያትረኛ ነበር፣ ኪነት ውስጥ የነበረ ልጅ ነው። ወሬውን እኮ መመዘን እኮ ምንድንነው የሚወረው ማለት ቶታሊ ትራሽ መሳቂያ እኮ ነው። ወደፊት አመጣ በዛም የመጣ ነው እስክንድርን ነው ምንም እስክንድር ቢያንስ የሆነ ሀቀኛ ነው ምናምን ነው ሪያሊቲዊ ነው ከአቅም በታች ነው። ሰው ፊት የምታቀርበው ሰው አይደለም የምንላቸው ነው። በየቦታ ያመጣናቸው ሰዎች። አሁን ዝናቡ ሳቴ ላሰ ነው። ከዘመነ ዝናቡን ወደፊት አምጥተን ቢ ወጣት ነው፣ ቫይብረንት ነው። ዕውቀት ከዘመነ የሚያንሰው ነገር የለም። ምንም ያው ናቸው። ትንሽ እንግሊዝኛ ጣል ምናምን ካለ በማረ ካልሆን ውስጥ ወደፊት ማንችሎቲስ ጂኒየስ 14 አካባቢ ፓተንት ያለው ልጅ ነው 14 ፓተንት ያስደረገ ግራጁዌት ያደረገው ሃይ ስኩሉን ሲጨርስ ሰቅሎ ነው። በዛ ላይ ኢንጂነር ነው፣ ሲመረቅም በኢንጂነሪንግ ስኩሉ ሰቅሎ ነው የተመረቀው። ባህርዳር ዩኒቨርሲቲ ነው የተማረው። እውቀት አለው። በጋይዝ ብራይት። እኔ ማውራት ከአንዴም ሁለቴ የማውራት እድል ነበር። ይዝ ቬሪ ብራይት ስማርት ነው። እነ ሀየሎም መለስ ታናሻቸው ነው። መለስን ሲያመጡት እውቀት አለው ብሎ ነው። ሌላ አይደለም። ሰውየውም አስመስክሯል። እውቀት ነው። እድሜ ቢያንስ መለስ ተዋጊ አይደለም፣ ፌመስ አይደለም፣ ምን አይደለም።